ዳኒ እና ፍቅረኛ ተጣሉ እንዴት ያለ እኔ ፍቃድ እና አባባ ቤት ትመጫለሽ ማን ፈቅዶልሽ ነው ለእኔ ሳትደውዪልኝ ለእኔ እኔ ማወቅ የለብኝም እንዴ በገዛ እጄ አስታማውቄሽ መጥመድ ውስጥ ገባው አደለ ሰራሽልኝ ያለኔ ፍቃድ መንቀሳቀስ አትችም እያለ እንግዲህ ስጀነጅናት እሷም ከዚህ በኋላ በአንተ እኔ ተንቀሳቃሽ ስልክህ አይደለውም እሺ አንተ እንዳልክኝ እሽመለ ስለዚህ በራሴ የመወሰን መብት አለኝ። እስከ ዛሬ ስታጃጅለኝ ከርመሃል። ከዚህ በኋላ ግን ለአንተ ምጃጅ ያለበት ጊዜና ሰዓትም የለኝም። እሺ፣ ደግሞ እዚህ ቤት በመጣ ምን ችግር አለው? አባዬ ቀጥረውኝ ነው የመጣሁት። ስለዚህ አንተን ያስከፋህ ነገር ምንድን ነው አለችው። እንደዛ ማለቴ ሳይሆን በቃ አይ፣ የሆነማ የተደበቀ ነገር አለ፣ እኔ እንዳላውቀው የምትፈልገው ነገር ስላለ ለዛ ነው እረ ምንም የለም የእኔ ፍቅር እመኘኝ፣ ምንም ነገር የለም አላት። አይ የሆነ ነገርማ አለ። እሱን እ አታደልለኝ እውነት የሆነ ነገር አለ፣ እንዲሁ ይታወቀኛል አለችው። ከዛ በኋላ የለም አልኩሽ እኮ አሰሚኝም እንዴ፣ ምንም አይነት የደበኩሽ ነገር የለም። አይ ተው በቃ በቃ፣ እንደውም እውነቱን ልንገርሽ ካሌብን በጣም ነው የምፈራው። አንቺን ይወስድብኛል እያለ አንተ እምቢ ካልክ ታዲያ የት ይቀራል ምን መቼም ሰው እኔን ገሎ ካልሆነ በስተቀር አንቺን ከኔ ላይ የሚወስድ ሰው ማንም የለም፣ አላት። እሷም ደግሞ የራስ ጉዳይ ብናት ዞር በል ብላ ጥላው ሄደች። ከዛም ቲና ጋ ደውሎ ራሷ ደወለች ቲና ማለት ነው። የትን ያለሽው ሲላት፣ እንግዲህ ቤቱን የሚገዛ ሰው አግኝቻለሁ፣ ቤቱን እያስማማው ነው አለች። እሱም በጣም ደስ አለ እና የኔ ፍቅር ተሳካልን እኮ ያስምነው ተሳካልን። ረ፣ ተረጋጋ መጀመሪያ ያሰብከው ምንድን ነው የአንተ ያንተ ህልሙ አያልቅም አለችው ማለት ነው ልጅቷ ግን አሁን ላይ ነቅታለች ካሌብ ላይ አይኗን ጠራለች አባባም የሚፈልጉት ነገር እየተሳካላቸው ነው ማለት ነው ምክንያቱም አባባ ካሌብ ልጅቷን እንዲያገባት ይፈልጋሉ እናም ደግሞ በፍቅር እንዲቀርባት ይፈልጋሉ ካሌብ ግን አልፈልግም አባዬ እንደዚህ አይነት ነገር ይቅርብም ሴት የሚባል ነገር ከዚህ በኋላ አላምንም ሴት ሁሉ አንድ አይደለም ተናገርኩ እንግዲህ አሉት አባባ አባዬ ግን ለምንድን ነው እኔ መልህን ማሰማኝ አንተ መመልህን ስማኝ እየተባባሉ እንግዲህ አባትና ልጅቷ በጣም ደስተኛ ነች እዛ ቤት መምጣቷ አባዬ ጥሩ ሰው ናቸው በተለይ ትሁትን ወድጃ ታለዋለች ትሁት በጣም ጥሩ ልጅ ነች አይደል አዎ በጣም ግን እህትህን መቼ ነው የምታስተዋውቀኝ ስትለው ትመጣለች በቅርቡ ትተዋወቃላችሁ አላት ከዛም ካሌብ አባዬ አራት ሚሊዮን ብሩን መቼ ነው የምትሰጠኝ ታዲያ አዎ ሰጣሃለሁ፣ ችግር የለውም የኔ ልጅ፣ በቅርቦ ሰጣሃለሁ ቲና ስትመጣ። እንዴ አባዬ፣ እሷ ስትመጣማ አይሆንም። ግዴታ እሷ መኖር አለበት። እንዴ አዎ አሉ አባባ። እንግዲህ ትሁት ማነች? ቲና በእሷ ቤት አሁን ቤቱ ለመሸጥ እንግዲህ እያስማማች፣ የውሸት ሰነድ እሷ ጋር መሆኑን አላወቀችም እስከ ዛሬ። አባባን እሸውዳለሁ ብላ አሷ ትሸውዳለች ማለት ነው እንግዲህ። ካሌብ ደግሞ ካሌብ እንዴት ነው ቲናን እንዲረሳት? እኮ ምንም ስለ እሷም ስታወራ አልሰማም አለው ዳኒ። ለምን ስለ እሷ አወራለሁ? እኔ የማወራው ብዙ ነገር አለኝ የሚያሳስበኝ ነገርም ብዙ ነገር ስላለ እኔ አሁን ስለ እሷ የማስብበት ጊዜ ላይ አይደለሁም። እንዴ ካሌብ ሚስት አይደለች እንዴ? ለእኔም ደግሞ ህቴናት ስጠፋ ደግሞ በጣም ያስጨንቀኛል የእሷ ነገር አል አይደል በጣም የእናንተ ፍቅር ደግሞ እኮ እየተለየ ነው እውነት ታስቀናላችሁ ፍቅራችሁ በጣም እየተለየ ነው አለ ካሌብ። አዎ በጣም እንጂ አለ። አንድ ያለችኝ እህቴ እኮ እሱ አደለች እንዴ? በጣም ስጠፋ በጣም ይጨንቀኛል። እውነት እንዳንተ አይነት ወንድም ስላላት እንደ ፈጣሪ መስገን አለ ካሌብ። ለማንኛው እኔ ራስቻት አለሁ ስትደውልል ንገራት። እሺ መቼና አንዴት ከህይወት ውስጥ እንደማወጣት እያሰብኩ ነው አሁን። እኔ በፊት በጣም ነበረ የማፈቅራት በጣም፣ አሁን ግን ሁሉም ነገር ገብቶኛል። ምንድን ነው የገባ? ሲል ሁሉም ነገር እየተደረገ ያለው ነገር ሁሉ ገብቶኛል። ስለዚህ እኔ ለእሷ የማስብበት ምንም አይነት ምክንያትም ሆነ ምንም ነገር የሚያጨንቀኝ ነገር የለም ስለ እሷ። አሁን ጊዜው ደርሷል፣ የኔና የእሷ ነገር አለ ከዛ ካሌብ ማነው? ዳኒ ትሁት ጋር ሄደና ትሁት እዚህ ቤት ውስጥ ግን እየተካሄደ ነው። ደግሞ ምን ተካሄደ? ወይ አንተ እንደው ኑሮ ሁሉ የዛፍ ላይ እንቅልፍ ሆነብህ አይደለ? ዳኒ ትሆት እየቀለድኩ አይደለም፣ የምሬ ነው። ግን እውነቱን ንገረኝ ካልከኝ፣ ካሌብ ማነህ? ዳኒ ካሌብ አይነ ውሃው አላማረኝም። ፍቅረኛህን አየት እያደረጋት ነው። ትሆት አትቀልጂ፣ እኔ በሷ አለመጣብኝ አንገቴን እሰጣለሁ። በሷማ ቀልድ አላቅም። እኔም እየቀለድኩ አይደለም። ግን ልጅቷን ቶሎ ብለ ጠበቃ አድርጋት። በኋላ በአንድ አይነት ስታለቅስ እንዳላይ አለችው። ከዛ በኋላ ከዛ ተሆጣት ቀን ልጅ በናትሽ እኔ እኔ ነገርኩሽ፣ እኔ በሷ ቀልድ አላውቅም አልኩሽ አደለ እንዴ? እሺ ለማንኛውም ይመች፣ ግን አስብበት ዳኒ፣ የምሬ ነው። ግን ወደድሻት አደለ? በጣም ስነ ስርአቷ፣ በቃ ሴት ማለት እጅ ናት። ስነ ስርአቷ፣ አነጋገር፣ ሯስ በጣም ደስ የምትል ልጅ ናት። አሁን ግዴታ ኤደን ከዚች ከተወት ጋራ የተግባባችበት ምክንያት አላት። ምክንያቱም ቲና ስትመጣ ሊያሳብዷት ነው ለሁለት ማለት ነው። ትሁቴ አጋዥ አግኝታለች። አሁን ልጅቷ ከትወት ጋር ተጃልሳለች። አሁን ከዚህ በኋላ የዳኒን ፍቃድ እንኳን አትጠብቅም። ቲና ማለት ነው ማናትች። ኤደን በራሷ ነው የምትመጣው። አባባ ቤት እንደፈለግሽ ነይ፣ በስ በፈለግሽው ሰዓት ቤትሽ ነው። እሺ የኔ ልጅ አሏት። አባባ አባዬ፣ ችግር የለውም እሺ። እሷም ደግሞ እንግዲህ ዳኒ ለዚች ለቲና ስልክ እየሞከረ እያለ መንገድ ላይ ተጋጩ ኤደን እና ዳኒ ከዛ ዳኒ ደንግጦ እንዴ የምትሰሪያለሽ እዚህ ጋር አባዬ ጋር ሊሄድ አንቺ በጣም መቀራረባችሁ በዛ በሰላም ነው አላት አዎ ሌላም ሊፈጠር ይችላል በቃ በጣም ጥሩ ቤተሰብ ስለሆን ደሞ አንተ ቤተሰብ አይደሉ እንዴ ቆይ ለምንድን ነው የምትፈራው ወይስ ተጠራጠርከው ወይስ የደበቅከው ነገር አለ እንዴ ስትለው እኔ ምን ደብቃለሁ አይ ተውተተው ሁሉን ነገር እኔ አሁን በቅርቡ የመደርስበት ይሆናል። ከዚህ በኋላ እኔን የምትሸውደኝ እንዳይመስልህ አለችው። እሷም ደግሞ እሺ ለማንኛውም ይመችሽ አላት። አብሮ ይመቸን፣ ግን ደግሞ የምታየው ይሆናል። እሺ እምነቱን ልንገርህ፣ ሁሉም ነገር በቅርብ በአይነት አየዋለ። እንደዛማ አት በየኔ ፍቅር። ስለዚህ እኔና አንተ ማብቂያችን ደርሷል። እኔ አንተን ስለማመጽ አልኖርም አለችው። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናቸው? ደና ናቸዋል። አለው ደና ነኝ። እንግዲህ ትሁትዬና ሄደን በጣም ተቀራርበዋል። በጣም ደስ ይላሉ ማለት ነው። እውነት ለመናገር ትሁትና ሄደን በመቀራረባቸው በጣም ደስ ብሎኛል። ስለዚህ ቲና አሁን ስትመጣ ትሁትን እንደ በፊቱ አመናጭቃታለሁ ወይ የሆነ ነገር አደርጋታለሁ እንደበፊቱ በፊቱ አዛታለሁ የምትል ከሆነ ኤደን አለች ማለት ነው። ስለዚህ ከኤደን ጋር ስለተግባቡ በጣም ደስ ብሎኛል። ዳኒ ደግሞ አልፈለገም በጭራሽ ማለት ነው። ካሌብ ደግሞ ልጅቷን እንግዲህ አባቱ በመከረው መሰረት አይኑን እየሰረቀ ጣል እያደረገ ያያታል ማለት ነው። ና እሱ ደግሞ አይን አፋር ነው። አንተ ወንድ አይደለህም እንዴ? አባዬን እንደዚህ አይነት ነገር አልፈልግም መጀመሪያ ያቸው ሴት እንገላገላት እስኪ አሁን እኔ ስለ ሴት የማስቡበት ጊዜ እኮ አይደለም አባቴ እባክን ተረዳኝ። ስለዘርባል አንተ ደግሞ ቆፍጠን በል እንጂ በአባቴ ውጣ እንዲ ጀግናቱ ነው። እሷ ምን አባቷ ነው ስሳ የከረመችው እላይ ላይ እኮ እሽኮሎሪ ስትላለን እንዲ ከረመችው አሉ። አባባ አውቃለሁ፣ አባዬ፣ ግን እኔ እሷን ከይሆቴ ውስጥ የማስወጣበት ጊዜ ደርሷል። ስለዚህ የእሷን ነገር ከጨረስኩ በኋላ ነው ሌላ ሴት የማስበው ሲለው በፍጹም እነሱ አንጀትህን እርር እንዳደረጉት ምን ያክል እንደሚያምንና ስሜቱ ምን ያክል ከባድ እንደሆነ ይወቁት። ስለዚህ ግዴታው ከዚች ልጅ ጋር መቀራረብ አለብህ አሉት። አባባ አባዬ፣ መቼም እንግዲህ አንዴ መናገር ከጀመርክ በቃ አታቆመም አደለ? አዎ አላቀውም፣ ንግግሬም ደግሞ እንዲፈጸም እፈልጋለሁ። ስለዚህ እኔ ያልኩህን አድርግ አሉት። እንግዲህ ሳይወድ በግድ ወደ ልጅቷ እየተጠጋ ይገኛል። እሷም ወዳቸዋለች በጣም፣ ቤቱ ወደዋለች፣ አባባን ወዳዋለች። እንግዲህ ተውትም በጣም ደስ ትያለሽ፣ ሄዱዬ። እውነት በጣም ደግሞ ስለተዋወቅኩች በጣም ደስ ብሎኛል፣ አልቻት አይደል? አዎ እውነት ደስ ትያለሽ አልቻት። እንግዲህ ከትሁት መረጃ ትፈልጋለች ማለት ነው። ቲና፣ ቲና ምንድናት፣ የማናት የሚለውን ነገር፣ ስለ ካሊብ ስለ ዳኒ አቀራረባቸው ምንድናቸው፣ ምንድን ነው የሚለውን ነገር ከትሁት ነው የምትረዳው። ገባችው። ያለ ምክንያት አልቀረበቻትም። ትሁትም ደግሞ አይ አንቺ እኮ እንግዳ ነች፣ ቁጭ በይ። እኔ ነኝ ማስተናገድ ያለብኝ፣ ይሄ ደግሞ የራሴ ስራ እንጂ ላንቺ አይደለም አለቻት። ችግር የለውም የሴት እንግዳ የለውም ብላ እንግዲህ ትሁቴ ልታግዛት ከባች ማለት ነው። ልጅቷ በዚህ ሰዓት ትሁትና ኤደን ምንድነው የሚያወሩት? እያለ እንግዲህ ቁጭ ብድግ ጋር ተቀመጥ እናንተ ምንድነው የሚያንቆራጥጥ አሉ። አባባ አባዬ፣ እንዴት ነው ፍቅረኛ ይን ወደድካት? አለ በጣም እንጂ ሴት ማለት እችናት ስነ ስርዓቷ አነጋገሯ በቃ ሁለ ነገሯ ደስ የምትል ናት እችና ትክክለኛ ሴት እንደሌላው የሰው ያሳድዱ የሰው ሀብትና የሰው ባል የሰው ሚስት የሚነጥቁ አይደሉም አባዬ ምን ለማለት ፈልገ ነው ምናይኔ ልጅ ደነገጥክ አንተ የሰው ሚስት ትነጥቃለህ እንደ ያሉት ኧረ አባዬ አይ የምሬን እኮ ነው በጣም ደነገጥክ ምን ላድርግ ታዲያ ስትደነግጥ ጊዜ እኮ ነው አሉት አባባ አይረኔ ዝመብዬ ነው አባዬ እሺ የሆነልህ፣ የኔ ልጅ ለማንኛውም ልጅቷ ጠበቅ አድርገህ የያዛት፣ አለበለዛ ግን እንዳታለቅስ በኋላ አሉት። ይሄ ነገር በጣም አሞታል።